እገሊት እኮ ልጇ እንዲሆነ የሆነ የሚሉ አደገኛ ምላሶች አሉ። በጣም ከነዚህ ሰዎች መራቅ አለባት። የእናቱ ቁጣ ህፃኑን ረብሸዋል። መቅደስ ውስጥ ጮኋል እን በቃ ተመሳሳይ ሰው የሚገለው ፍርሃቱ ነው ሞሽኑ ነው፣ ሌላ ጉዳዩ አይደለም። እንዲህ ይዞሃል ሲባል ደግሞ እነሱ አያፍሩ፣ ትሞታለህ ይባላል። በጥፋተኝነት ስሜት ውስጥ ሆና መጥፎ ነገር የምትናገር ከሆነ ልጇን እየጎዳችው ነው፣ ጨካኝነት ሲጀመር እሷ ምናገባት አገባት። በፅንሱስ፣ የሴቲቱ መጨነቅ ፅንሱን ምን ያደርገዋል? በተዘዋዋሪ መልኩ እንዲጨነቅ ወይም እንድትጨነቅ ያደርጋታል ማለት ነው። በሌሊት ስልኳን ከምትጎረጉር መዝሙረ ዳዊትን ጮክ ብላ ብታነብለት ምናለ? አለ ከልጇ ጋር መጫወት እያለባት እንዴት ዲጂታል ጨዋታ ውስጥ ትጀምራለች? የፀነሱ ሴቶች ከምን ይራቁ? አሁን ምን ማድረግ ቢያቆሙ ነው የተሻለ የሚሆነው? ከባድ ግን ቀላል ወይም ቀላል ግን ከባድ፣ ራሳቸውን ከስልክ ቢያርቁ። ያው ይበሳጫለ ሰሙቱ ሰው ነዋል። ባለፈው አይተናል ስልክ ጉዳይ ነው። ስልኮች ዝቅተኛም ቢሆን የኤሌክትሮ ማግኔቲክ ጨረር ያመነጫሉ፣ የሚታወቅ ነው። የሚ ያ ደግሞ የተወሰነ መልኩ የሚጎዳበት አጋጣሚ አለ። ምክንያቱም የፅንሱ የአድጎ የአንጎል እድገቱ ላይ የራሱ የሆነ ተጽዕኖ አለው። ብዙ ኦቲስቲክ ነገሮች ይታያል። አንዳንዴ መርፌ የሆነው ክትባት ላይሆን ይችላል። ይሄ ሁሉ ነገር ካለማድረግም የተመነጨ ሊሆን ይችላል እና የሕፃኑ የአንጎል ስርዓቱ ላይ ተጽዕኖ ሊፈጥርበት ይችላል እና እሱ እንቅልፏን ያዛባል። የእሷ መወጣጠር ፅንሱ ላይ ከባድ ጉዳት ሊያደርስበት ይችላል። ደግሞ እንደምታውቀው በማደግ ላይ ያሉ ሕፃናት ከአዋቂዎች ይልቅ ለጨረራ በጣም ስሜታዊ ናቸው። የህፃኑ በእርግጥ ሀይል አለው። ስለዚህ በቀላሉ ለዛ እንትን ሊጋለጥ ይችላል። ማለት ስክሪን የሞባይሎቻችን ስክሪን ያለማቋረጥ መጠቀም ምንድን ነው የሚያመጣብህ? አንደኛ ወይ ትነቃለህ አይደል፣ እንቅልፍ ይጠፋል፣ ወይም ደግሞ አይምሮ ይበታተናል፣ ወይም ትጨናነቃለህ። የሴቲቱ መጨነቅ ጽንሱን ምን ያደርገዋል? በተዘዋዋሪ መልኩ እንዲጨነቅ ወይም እንድትጨነቅ ያደርጋታል ማለት ነው። ለምሳሌ ባለፈው ስታነሳ አንዱ ማህበራዊ ሚዲያ ብለህን አንስተ ነበር አደለ። ዲጂታል የሆነው አለም ያመጣል ቅራቅንቦ ብዙ ነው እና ያ ደግሞ ሆርሞኗ እንዲንትን እንዲል። ለምሳሌ ጫና ካለ የሞት ዜና የምን ዜና ምናምን ከሆነ ትጨናነቃለች። ያ ኢሞሽኗ ወደ ልጇ ይሄዳል ማለት ነው፣ በተዘዋዋሪ መልኩ። ስለዚህ በተቻለ አቅም በተጫለ አቅም የኮርቲሶል የጭንቀት ሆርሞኑ እንዳይጨምር ከእነዚህ ነገሮች እንደው ከስልክ አካባቢ እንትናት፣ ህፃኑ በእርግጥ ስልክ አይሰማም፣ ግን የእናቱ አይምሮ መበታተን ማዕበልነቱ አይሰማው ብለ ስልክ አይሰማም እሱ ግን የእናቱ ስትሰማ የሆነ የሚያስጨንቅ ነገር ምናምልብ፣ ምራሱ ኢትዮጵያ ላይ ጦርነት ተነሳ እንደዚህ በዚህ ገባ ሲባል ስትል ያ ነው ማዕበሉ ይሰማዋል። የእሷ ማዕበል ይሰማዋል። የልብ ምቷ ቅድም እንዳልነው ያተነፋፈስ ስርዓቷ ፅንሱ ላይ እንትን አለ። ሌላው ብሉ ላይት አለ። የሰማያዊ ብርሃን ሜላቶኒን ላይ ተጽዕኖ ያሳድራል። ስክሪናችን የምናቀው ጉዳይ ነው። እና ስለዚህ እንቅልፍ ጥሩ እንቅልፍ እንዳትተኛ አደርጋት። አሁን ቲክቶክ ላይ ሱስ የተያዘች ከሆነች በዛ ከተለከፈች ተው በቃ አተኛ ምሷ ስክሮል እያደረገች የእንቅልፍ እንትኗ መዛባት። ሜላቶን የሚባለው ሆርሞን ሲመጣ ነው እንቅልፋችን የሚመጣው። ያን ካዛባባት ኮርቲሶሉ ይሄ ጭንቀት ሆርሞኑ በጣም እየጨመረ ይሄዳል። ማሕፀን ቅድም እንዳልነው በረከት ለመቀበል እንጂ መቼም ለጩኸት የተዘጋጀ አይደለም። ዲጂታሉ ዓለም እኮ የጩኸት ዓለም ነው እንዴት ለምሳሌ ከልጇ ጋር መጫወት እያለባት እንዴት ዲጂታል ጨዋታ ውስጥ ትጀምራለች? ነው እናት ከሆነች አሁን ስለ እናት ነው የምናወራው። ነው ስለ ፌክ እናቶች አላልኩም። ስለ ትክክለኛ ትልቅ እናቶች ስለ ትልቅ እናቶች ነው። እና ሰው ሰራሽ ድግግሞሽ አለው። ይሄ ግን የማሕፀን ነው እና ከልጇ ጋር ነው በመለኮታዊ ስራ ማተኮር አይገባትም። ነው በአምላክ ስራ ማሕፀኗ ውስጥ ፅንስ ተፈጥሮ ነው ከዛ 300 ሚሊዮን ነባዘሮች የሄዶ ገስግሶ አንዱ መፈጠሩ መቅደስ እግዚአብሔር አርያ የሆነ ሰው እዛ ውስጥ እን ይሄ ጨዋታ ነበር ማድረግ ያለባት እንጂ ዲጂታል ውስጥ አለም ገብታ በጣም በጣም ትርምስ ውስጥ ምትገባ እናት አይደለችም። ጥሩ ልጅ ልታወጣ የምትችለው በሌሊት ስልኳን ከምትጎረጉር መዝሙረ ዳዊትን ጮክ ብላ ብታነብለት ምን አለ? ሞባይሏን አርቴፊሻል ላይቱን ከምትጎረጉር ሻማ አብርታ ብል፣ ሴት ነው ዋናዋን ሴት ነው የምናወራው እንጂ ዝም ብሎ አይደለም። አብርታ መዝሙረ ዳዊት ለልጇ ጠዋት ላይ ዘላ ማህበራዊ ሚዲያ ውስጥ በገና ከእንቅልፏ እንደባንነች ከምትገባ በስትንፋስ ስለ ስትንፋሷ አመስግና ጥሩ ስትንፋስን ለልጇ መስጠት ብታስብ ጮክ ያለ የሚያደነቁር ጩኸት የበዛበት አንዳንዶቹ እኮ ጸንሰውም እኮ ናይት ክለብ እኮ ሲጨፍሩ በጣም በጣም ያሳፍራል። ስልክ አልጋዋ ስር ከምትተኛ ቅዱሳት ስላት መንፈሳዊ ነገር አድርጋ ብተኛ ምን ችግር አለ? ስልካቸውን ከማይጸናቸው አካባቢ ቢያርቁ እሷ እኮ ዳራ ተዋላ አድርጋ ነው። በጣም እኮ ማይሆን ነገር እኮ ነው። ሁለተኛ ሲያርፉ ደግሞ ኤሮፕላን ሞድ ላይ ቢያደርጉ፣ ኤሮፕላን ሞድ ላይ አርገው ትንሽ ባይጠፉ፣ ዋይፋይም ካለ ሲቻል እንደው ቢያጠፉ። ሁለተኛ ደግሞ እኮ ጸሎት፣ ስኮ አለ ለምሳሌ ከእንዲ አይነት ጨረር ልጅ እንጠብቅልኝም ማለት እኮ አለባት እኮ አንዲት ሴት ዝም ብላ አይደለም እኮ። አስብ ስቲ ፅንስ ከውሃ ጋር የተያዘ ነው። ውሃ ሜሞሪ ይሰማል። ውሃ ላይ በጣም የሚረብሽ ጩኸት ብከፍትለት ስትራክቸሩን እኮ ያዛበዋል አይደል እንዴ? ወዲያው ደግሞ ብትንትኑ ይወጣል። ክሪስታሉን ብታየው ተከፍቶ ታይቷል። በጣም የሚረብሽ ድምፅ ለውሃ ተከፍቶለት የሚያስቀይም ነገር ነው። ትንሽ ክላሲካል የሆነ ነገር ደግሞ ውሃውን አልበተ ነው። በጣም ሳይንስ አረጋግጧልና፣ ፀንሳ እዛ እንኳን ለሌላው ማንም አይገባበት። በጣም በጩኸት የተሞላ ውስጥ አንዲት ሴት ገብታ፣ የጸነሰች ሴት የራሷን እንትን ብላ ልጇንም እንደገና በጣም አስጠይቃል እኮ በእግዚአብሔር ዘንድ ነው ትልቅ እኮ አንተ በጣም ወይ ይህን ነገር ለመሸከም ብቁ መሆን ወይም ራስን መጠበቅ ያስፈልግ ነበረ። ይሄ ግን ይሄ ዋይፋዩ ጨረሩ መጥቶ ልጇ እንዳያጠቃባት ጸሎት መጸለይ አለባት። ነው ጌታ ወይ ይህም መቅደሴን ጠብቅልኝ፣ ናሪያህና ምሳል የሚወጣበትን ከማያሉታዊ ጨረሮች ጠብቅልኝ ብላ ብጸልኝ። መጨረሻ ምለው አስፈሪ ሀሳቦችና አካባቢዎች መራቅ አለባት የጸነሰች ሴት በጣም ቅድም ያልከው ስር የሰደደ ፍርሃት የኮርቲሶል መጠንን በጣም ከፍ ከፍ ያደርግ ያደርጋል መንፈሷን ትንፋሿን ይይዛል ቅድም እንዳልከው ለልጁ አለመረጋጋት ያስተላልፋልና እና እግዚአብሔር ብርሃኔና መድኃኒቴ ነው የሚያስፈራላይ ማን ነው ዓይነቱ መንፈስ ብትይዝ ሌላው ግን ከሀሜትና ከመጥፎ ቃላት መለየው ይሄ ነው ከባዱ አሁን ሴቶቹ እናቶቻችን ፀንሰውን ቡና ዳር ሆነ ሰው የሚያሙ የነበሩ ነበሩ አንዳንዶቹ አሁን ሀሜተኛ ብንሆን ምን ይገርማል ከማህፀን ሳለው ጌታ የሚያውቀው ፅንስ ሳለ ሀሜት ደግሞ የሚያውቀው እናታ እናትጆ ሐሜት ነው ስትመግብ የኖረችው። ሐሜት ጎጂ ነገር አይደለም ብቻ አይደለም፣ ብክለት ነው መንፈሳዊ ብክለት ማለት ነው ጣ ቆሻሻ እንዲሁም አባቶቻችን የሰውን ስጋ ያለ ቢላ መብላት ነው ብለው እስከ ገልጸውት የለ ህፃኑ፣ ቃላቱን ባይረዳውም ግን ቶኑን ይይዛል ቶኑን ይይዛል እና በተቻለ አቅም በጎ ቃል አንዳንዴ ዝምታም እኮ ጥሩ ነው። እናት አርመሞ ላይ ስትሆን ጥሩ ነው ዝምታ፣ እንጂ በተቻለ አቅም መጥፎ ቃላት፣ ሀሜት የምታወጣ ከሆነች ከባድ ነው። ቶኑን ይረዳዋል። ቃላቱን ባይረዳው ቶኑን ይረዳዋል። መጥፎ ቃል ስትወረወረ ጥላቻ መንፈስ ነው ከውስጥ መጥፎ ኃይል ነው። በጎም ቃል ስትሰነዝር በተመሳሳይ መልኩ። ሌላው ቁጣ፣ በጣም ቁጣሁ ህፃኑን ይረብሸዋል። እናቱ ቁጣ ህፃኑን ይረብሸዋል። እና በምትኩ በመዝሙር መተካት ብትችል ባትቆጣ መቅደስ ውስጥ ትጮሃለህ እንዴ? በቃ ተመሳሳይ እኮ ነው። መቅደስ ውስጥ ትቆጣለህ ታዲያ? እግዚአብሔር እኮ መቅደስ የሆነ ሰው እኮ ነው እዛ ውስጥ ያለው። እና መረጋጋት መቻል አለባት በጣም እና ከቁጣ ራሳቸው እንዲያረቁ እናቶቻችን እንመክራለን። ከጨለማ አካባቢ መራቅ እና ከጠበኛ ሚዲያ መራቅ፣ ጨለማ ነው እሱ ራሱ እና ፍርሃትን ስለ ሞት የሚያነሳ ስለ ጦርነት የሚያነሳ ፊልምን፣ ሙዚቃዎችን ሁሉ የማህፀንን ስምምነት ያበላሻል። እናደራ እንላለን። በጣም በጣም በጣም አደገኛ ነው። በጣም አደገኛ ነው። ስለዚህ ከመጥፎ ከጠበኛ ሚዲያ ዜና መስማት መራቅ ኃላፊነት አለባቸው ለጽንሱ ሲሉ አሰቃቂ ታሪኮችን አሉታዊ አባባሎችን እናቶቻችን ያርቁልን። አሰቃቂ ታሪኮች ስለ ህመም ታሪክ በጣም መጥፎ ተጽዕኖ አለሁ። እገሊት እኮ ልጇ እንዲሆነ የሚሉ አደገኛ ምላሶች አሉ። በጣም ከነዚህ ሰዎች መራቅ አለባት። እገሊት እኮ ፀንሳ ኮ ፌላ አረገ ከዚህ ነገር መራቅ መቻል አለባት። አንዲት የጸመሰ እና የተወሳሰቡ ታሪኮች መስማት የለባትም ብሎ አንዳንድ የተወሳሰበ ታሪክ አለ ልክ እንደ ቢከፍቱት ገለባ ነው ግን ብሎ ገሊት ገሌን ወደደችው ከዛ ተማቀሩ ከዛ ተለዘ ተረፍ ምናም ማለት ነው። የልደት ትኩ የልደት በረከቶችን ብታሰማ ጥሩ አይደለ? ቅድም ያልኩ የሰላምታሽ ድምፅ አይነት የኤነርጂ ጉዳይ ነው። አሁን ጉዳዩ ለምሳሌ ልንገሩ፣ ውጭ ሀገር በጣም ማዝ ነው። ሆስፒታል፣ ሰዎች ሊመረመሩ ሲሄዱ ካንሰር ምናም፣ አንድ ከባዱ ነገር ሰው የሚገድለው ፍርሃቱ ነው ኢሞሽኑ ነው፣ ሌላ ጉዳዩ አይደለም። እንዲህ ይዞሃል ሲባል ደግሞ እነሱ አያፍሩም፣ ትሞታለህ ቢዝነስ ነው። ባይዘ ኢንዱስትሪው ላይ በሰው ሞትና በሽታ መያዝ ብዙ ቢሊየን ትሪሊየን ዶላር ስለሚገኝ ሰዎቹ ደግሞ ይሄ መንፈሳዊ ጥበብ ስለሌላቸው ዶክተሮቹ የሚለቁት ኔጌቲቭ ቫይብሬሽን በሽታ ያመጣል። በቃ በቃ። ከዛ በኋላ ትጨነቃለች። የኔም ልጅ እንደዛ ሆኖ ይሆን ትላለች። ስለዚህ በእግዚአብሔር ላይ ያላት መታመን ይቋረጣል። ጽንሱ በእግዚአብሔር ቸርነት እንደሚጠበቅ ማመና ያላት ሴት ከዚያ አሉታዊ ንግግር መራቅ አለባት። በአጠቃላይ ከወሬተኞች መራቅ ራሷ ከእግዚአብሔር ጋር ያላትን ጥምረት ማስተናገድ። ሌላው ግን ሴቶች የሚጎዱበት ራስን የመጥላት ቃል መናገር፣ በጣም ወሳኙ ሴቶቻችን እናቶቻችን አሁን ዘመን ምን ሰማው ነው፣ በየሶሻል ሚዲያው ቀንድ እርግዝና ያስጠላብኛል ይላሉ። አሁን ስለ ቅርጻችሁ ያስባሉ። ገና ለገና ወፍር ያለ ማለትነ ራሴን አስቀያሚ ነኝ፣ በቃ ሰውነትን መጥላት፣ ያ ማለት በልጁ የልብት ውስታ ውስጥ ያንን ቃል ማስቀመጥ ነው። በሱ ምክንያት ነው እንደ ተጎዳሽ መታስቦች ሴት በማሕፀኗ በሰውነቷ ላይ በረከታዊ ቃልን መናገር ይልቁኑ እና ይህ ማሕፀን መቅደስ እንደሆነ መናገር አለባት። ከዳንኪራ ቤት መራቅ፣ ከመሸታ ቤት መራቅ፣ ከመጥፎ መጠጥ መራቅ። ለምሳሌ በመጽሐፍ ቅዱስ ላይ የሶምሶንን እናት የሚያሰክር መጠጣት ጠጪ ይላታል መልአኩ፣ ስትፀንስ ማለት ነው፣ ጽንሱን ይጎዳዋል። ሌላው ህመሟን ባትደብቅ አንዳንዴ ስመምን መደበቅ ነው፣ እህቶቻችን የሚጎዳው። ከታመኑ ካህን ሊሆኑ ይችላሉ፣ ሽማግሌ ሊሆን ይችላሉ፣ እናት ሊሆን ይችላሉ፣ ወይም ሰው ሊሆን ይችላሉ። ማካፈል በጣም ቴራፒስት ያስፈልጋቸዋል። በተለይ ብዙ ጊዜ ጠላት ክፉ መንፈስ በእርግዝና ወቅት ውርደትን፣ የጥፋተኝነት ስሜት ወይም ብቸኝነትን ለማምጣት ይሞክራል። ያው አንድ ነገር ስተት ሊፈጸም ይችላል የሰው ልጅ ያው ንስሓ የተዘጋጀው ለዚህ አይደለ። ግን በዛ ምትክ በቃ የጥፋተኝነት ስሜት በጽንሱ ምክንያት ቅድም እንዳልከው መዋረድ፣ ብቸኝነትን ለማምጣት ይሞክራል። ያ ነገር እጅግ አደጋ ነው፣ በቃ በጣም አደጋ ነው ለሴቷ። ስለዚህ መተንፈስ አለባት አንዲት የጸነሰ ሴት በቃ እንዲህ አይነትም ችግር ከመጣባት ስለዚህ በቅዱሳት መጽሐፍት መጽናናት እኔ በጣም ሴቶች በዚህ ውስጥ ያሉት ምክንያቱም እናት አባቷ እንኳን ጸንሰሻል ሂጂ ቢሏት ልጄ፣ ብቻችንን አይደለንም ከእግዚአብሔር ጋር ነን። ምንም ይሁን ምን እግዚአብሔር ፍጡር ነው ያሰው ስለዚህ አባቴ ይሄን ሕፃን ለአንተ አቀርባለሁ፣ ጠብቅልኝ። እናት አባቴ ተውኛለህ ዳዊት አንተ ግን አነሳኝ ይላል። ተውኛል ባት እናቴ ጣሉኝ፣ እግዚአብሔር ግን ተቀበለኝ ይላል። እቺ ሴት ችግር ተፈጥሮ ሊሆን ይችላል። ሰዎች ሊያገሏት ይችላሉ። ግን እግዚአብሔር ከእሷ ጋር እንዳለ ሊሰማት ይገባል። ከዛ ውጪ በጥፋተኝነት ስሜት ውስጥ ሆና መጥፎ ነገር የምትናገር ከሆነ ልጇን እየጎዳችው ነው። አንዳንድ ባለጌ አባት ደግመዋለ ራሱ ግንኙነት አድርጎ ለምን አረገሽ? እዛው እኮ ልጁ ልጅ እኮ ማይጸናለን አሶጩ የሚልም አለ። ምን ያህል ኤነርጂ ተመልከት። ጨካኝነት። ቆልቆል አሶጩ ሲጀመር እሷ ምን አገባት? በፅንሱስ ከባድ እኮ ነገር እኮ ነው። መወሰን አትችልም። አንዲት ሴት ደግሞ ሰውን የመግደል መብት የላትም። ለምሳሌ የሴቶች መብት ከተባለ ሴት ከጽንሱ ውስጥ ምቁብ ሴቶች አሉ አለ ሰው ሆና ሰውን የመግደል መብት የላትም። ማስወጣት መብት የላትም። ጃ በጣም የተወገዘ ነው። መጥፎ ነገር ነው። አስወጭው ይላል። አንዳንዱ አባት ደግሞ የፍቅር ሹክሹክታን ለልጁ ሲናገር፣ አንዳንዱ ደግሞ አስወጭው። አቤት ምን ያህል በረከትን እየዘጋ እንደሆነ ቢያቀምሩ። በጣም በጣም በጣም እና ይሄ ነገር በጣም የተዛባ ሆኗ። ለምን ጸነስኩት? እንዴት ጸነስኩት? ላስወጣው እስቲ አማክሪኝ፣ አስወጭዋ ጓደኞችም ደሞ አሉ እንደዚህ ብለው። ይሄ የልብ ምቷ ማለት ሪትሟ የፍቅር ከበረው አይደለም፣ የጥላቻ ከበረው። ገላሃለው ካሁን ካሁን ነው አስወጣሃለው፣ በምናምን ተወጣለህ እያለች ነው እናት ማለት። ተወልደህ እናት እናት ገላሃለው፣ ዛሬ ቤቴ ብትመጣ ቆይ ከሁለት ቀን በኋላ እርድሃለው እያለች ደማስፈራራት ነው። ስምን ነፍሳችን ደሞ ታውቃለች፣ ነፍስ አዋቂ ናት ናት። አሁን ለትክክለኛ እናቶች እናውራ መርዝ ቃል የሞት ቃል የሚያወጡትን አነል የሴትነት ጠባይ አይደለም፣ አይደለም የጨረቃ ጠባይ አይደለም፣ የመሬትም ጸባይ አይደለም። መሬት በጣም ደግ ናት፣ ጨረቃም መልካም ብርሃናት እና ሴቶቹ እናቶቻችን በዚህ መልኩ ጽንሳቸውን ቢጠብቁ ከተወለደ በኋላ ደግሞ ሌላ ድገት ነው። እች ምድር ሲቀላቀል ሲያድግ ደግሞ አስበ ሌላ ደግሞ ይኖራ ዋናው ማህፀን ላይ እንደዚህ አይነት ስራ ቢሰራ የተቀደሰ ስራ በጣም በጣም እና አካላዊ ስሜታዊ፣ መንፈሳዊ መስተጋብራቸውን አሰናስሎ አያይዞ አዋህዶ እሷም እናት እሱም ልጅ አባትም አባት ሆነው እነሱ እንደ ስር እሱ እንደ ግንድ የልጅ ልጆች እንደ ቅርንጫፍ ነው ይወጣሉ የሚል ነው ሐሳቤ።